እኔ ሚስት ሰላም፣ እግዚአብሔር ይመስገን እስካሁን አለውኝ። በጣም ደህና ነኝ። ትንሽ አድካሚ ነበረ፣ ግን ደስ እያለኝ የመጣሁት አንቺ ናፍቀሽኝ አይደለም፤ የናፍቀኝ አካል እሷ

ስለዚህ ማማ አንደኛ፣ አንቺ ሁለተኛ ነች። ችግር የለውም ችግር የለውም። ገና ከመግባት ጀመርከው አለ። ተመልካቾች ማለት ያላትን ኢሞሽን ለማየት ነው እንጂ ማማን እወዳታለሁ። ነገር ግን አንደኛ ግን ያው ማሂን እወዳታለሁ፣ ሁለተኛ ደግሞ ማማን ማለት ነው። አዛባው ምክንያቱም ማማን ያስገኘችው እሷ ስለሆነች የማማ ኦሪጂን የሚቀዳው ከማሂ ስለሆነ ስለዚህ መጀመሪያ እኔ ማይን ወዳለው እና ተመልካቾች፣ እሺ፣ በሌላ ኢንተርፕሬት እንዳታርጉ። ማለት ደብርሽ ነው። በቃ በቃ እና ነው ነበር እስከሚያልፍ ድረስ ደግሞ ያለውን ቻለንጅ መቋቋም አሪፍ ነው እንጂ በተረፈ ሌላ ነገር አለ። ቆንጆ ነው። እንግዲህ እኛም እዚሁ አለነ። ፕራንክ በፕራንክ አረግናቸው፣ ኮል ፕራንክ በጣም አሁን ግን የይታል የሚገርበኝ ራሱ በኮል ፕራንክ ራሱ በጣም ነው የምናመሰግነው። ተመልካቾች ባይ ዘ ወይ እንትን ነው ታውቂያለሽ፣ የሆነ አንዳንድ እኛ ኢነርጀቲክ የሚያደርግ ኮሜንት ምናምን ያለው በጣም ፖዚቲቭ የሆነ አቲቲዩድ ያላቸው እና በጣም የምወዳቸው በጣም የማከብራቸው እግዚአብሔር ማለት ለኛ መለወጥ ሳክሪፋይ የምታደርጉትን ነገር እንዲህ በቃላት የሚተመን አይደለም፣ እና እዚህ ስላደረሳችሁ እግዚአብሔርን በመለዋልም የምትገኙ የኛ ኦዲየንስ በጣም ነው የምወዳችሁ፣ በጣም ወዳችሁ እናመሰግናለን ስለምታበረታቱን። አሁንም ቀጥሉ እንላለን። ስለዚህ ደግሞ ከዚህ ጋር እንደ ሀሳብ ጨምር ደስ ይለኛል ነው ለተመል ሀሳብ ማቀርበው ለምሳሌ አሁን በጣም ፕሮግሲቭ ሰው የጥረት ሰው መቀየር መለወጥ ፈልጋለ፣ ህልሜን መኖር ፈልጋለ። አንድ ሰው ህልሙን እውን ለማድረግ ወደ መድረክ ለማምጣት ግን ሰዎች ያስፈልጉ። ባይዘወይ ከአንድ ሰው ጀርባ ትልቁ ሚና የሚጫወቱት ሚሊዮኖች ናቸው። እኔ አሁን ለደረስኩበት ሁኔታ ማለት ነው። እኔ አሁን ወደፊት ማሳካት የሚፈልገው ነገር አለ። በነገራችን ላይ ሰውን የሚያኖረው ተስፋው ነው። ሰው ተስፋ ከሌለው እግሩን እንኳን ማንሳት አይችልም። ሰው አምሳ ሺ ይሁን መቶ ሺ ሰብስክራይበር ሚሆን፣ ቢያንስ ሰብስክራይበሩ በጣም ጫፍ ላይ ከደረሰ እኔ ስራዬን ይዤ ሁሉም ሰው የሚተነፍስበት የጋራ መድረክ፣ ይሄን ደግሞ ማለት ምን አይነት መድረክ እንደሆነ ደግሞ መናገር የምንፈልገው ክራይቴሪያውን ሲያሟላ ነው። እና ህልሜን እንድኖር ሰፖርት ብታደረጉኝ ያረጋችሁኝ ነው። አመሰግናለሁ። ግን ወደፊት ፑሽ ብታደረጉኝ፣ ብትገፈትሉኝ በጣም ደስ ይለኛል። እዚህም የደረሱት በእናንተ ነው። እና ይህ ያለኝ ያለ መልዕክት የሚገርም በቃ ማለት ለሁሉም ሰው የሚሆን መድረክ ትንላለሁ ክሬት ማድረግ እፈልጋለሁ። እና እሱን ለመጀመር ደግሞ ኦዲንስ ያስፈልጋል ነው ይህ ያለኝ በቃ ጥሩ ነው። ስለዚህ ታዴ ህልሙን እንዲኖር የተቻለንን ሰብስክራይብ በደንብ እያረግን ሰዎች ያው ሌላም ቻናል ከፍቶ ሞር ይሄንን ህልሙን ማሳካት ይፈልጋል እንደሚሳካለት ማምን አለሁኝ። እናንተም ደግሞ ተመልካቾቼ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ እያደረጋችሁ ሞር ይሄ ቻናል ሲያድግ ከዛ በኋላ ሌላ የራሱ የሆነ ቻናል ከፍቶ የሚፈልገውን ህልሙን ያስተላልፋን ብዬ አስባለሁ። እርግጠኛ ነኝ እንደሚሳካ፣ ምክንያቱም እናንተ ከጎናችን ስለሆናችሁ ማለት ነው። ስለዚህ ይሳካል ብዬ አስባለሁ። ስለዚህ እስኪ ሌላ ማለት የምትፈልገው ነገር አለ? ያ ደግሞ ማኔዝ ሆነም ራሱ ሰፖርት አድርግ ብሎኛል፣ ሜንሽን አደርጋለሁ ብሎኛል። ታውቃላችሁ ማለት እኛም ወደ እናንተ የመጣ ነው በማኔዝ ዘሆን ሾቱ በኩል ነው። አሁንም እሱ ባይዘ በእያንዳንዱ ነገር ሰፖርት ያደረገኛል፣ ያግዘኛል እንዴት ፍሎ ማድረግ እንዳለብኝ እና እሱ በጣም የሚገርም እና በነፍሱ ውብ የሆነ ልጅ ነው። አሁን ደግሞ በሱ ሚዲያ ላይ ሜንሽን አድርግላለሁ ብሎኛል። ጀስት ላይክ ልክ እንደሱ እናንተም የተቻላችሁትን ኮንትሪቢዩት አድርጉ፣ ወደፊት ግፉኝ። እየገፋችሁኝም ነው። ለዚህ ደግሞ በጣም አደንቃችኋለሁ። በተለይ ደግሞ ማሄ። ኝ ኝ እንዳይመስላት አይደለም። እዛትሆን ለምሳ አካባቢ ያለ ሰው ይረዳል ነው የረዱኝ ነገር ማለት ነው። ግን ሌላ ቦታ ያላቸው ሰዎች ልክ ቋንቋችን የተለየ ማብራራት ስላለብን፣ እሱማ አክሰንት የሚባል ነገር አለ። ለምሳሌ ጎጃም አካባቢ ስትሄጂ የጎጃም አክሰንት አለ፣ የወሎ አለ።

አስተላልፍ ያለሁኝ ይሄ ውዶች። አሁን እንግዲህ ቆይታ እንግዲህ ኮል ፍራንክ ወጣ ብለን ሌሎች ስራዎች ለመስራት እንሞክር አለና እናንተ የሚመቻችሁን አይነት ስራዎች እና ደግሞ በቃ ለወደፊት ደግሞ አሁን ኮሜንት ፖስት ና የምናደርጋቸዋሉ ምን አይነት አይነት ስራ ብንሰራላችሁ ደስ እንደሚላችሁ ኮሜንት ላይ ያሳውቁን እንድንሰራላችሁ እንትፈልጉንም አሁን አንድ ላይ ስለሆንን ታዴ ይመጥቷል። ስለዚህ አንድ ላይ ይህን ብትሰሩ የምትሉትን እንሰራለን። ማለት ነው ደግሞ ማለት ነው እናተክል ነው። እስካሁን ኮል ፕራንክ ነበር ያው እንደነገረቻችሁ። ምክንያቱም በቃ አብዛኛው ማዘርም ካሜራ፣ ፋዘርም ካሜራ መግባት ስለማይችሉ ምንም ላደርጋችንም እሱን አስጨልቀዋለሁ እናንተ መረተይ

አብዛኛው ነው በቃ ብለን ያስቀረናቸው ቪዲዮዎች ራሱ አሉ አሉ ከባድ ነው ማለት ነው። ለምን ነው ግን ማለት ታሪክ ላይክ ያላረጋችሁ ሆን ላይክ እያደረጋችሁ፣ ሰብስክራይብ እንደዚሁ ሰብስክራይብ ያላረገ ሰብስክራይብ በማድረግ ሆ ደሞ ማለት አይከፈልበትም። እውነት ነው ማለት ተመልካቾች፣ ለእናንተ በጣም ሲምፕል ነገር ነው፣ ለእኛ ገር ባሪ አለው እና ስለማይከፈልበት ብታሳድጉን እግዚአብሔር በጣም ደስ ይለኛል።